ሰላም ሰላም፣ ውድና የተከበራችሁ የጆላክስ ፋሚሊዎች ይላል ምንም ቢሆን አሪፍ። እስካሁን ባለን ቆይታ አሪፍ ቤተሰብ አፍርተናል እና ደግሞ ከዚህ በኋላም በደንብ እንበዛለን እና አሪፍ ነገር ይዤላችሁ ነው የመጣሁት። በአሁኑ አሪፍ አይዲያዎችን አመጣላችኋለሁ ብያችሁ ነበረ እና የአሁኑ አይዲያ ደግሞ ምንድን ነው መሰላችሁ? የጎዳና ልጆችን ታሪክ ነው ይዤላችሁ የመጣሁት። የጎዳና ልጆች ላይፍ እንዴት ነው የሚኖሩት፣ እንዴት ነው ምን ያጋጥማችኋል፣ ምናምን የሚለውን ብቻ በደንብ ከእናንተ ጋር ሆነን አብረን እንጠይቃለን፣ እናያለን፣ እንረዳለን ምናምን። ምንድን ነው በቦርሳው የያዝከው እያላችሁ እንደሆነ ተስፋ አድርጋለሁኝ። በቦርሳ የያዝነውን ታዩታላችሁ፣ ብቻ ቪዲዮ ላይ ታዩታላችሁ እና ሁላችሁም ለዚህ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ። ፋሚሊዎቼ ሁላችሁንም ወዳችኋለሁ። እስከ ቪዲዮ መጨረሻ አብራችሁን ይመቻችሁ። ወደ አስፓልት እንውጣ። አስፓልት ላይ እንፈልጋለን። ሰፈር ውስጥ እንኳን የሉም። አስፓልት ላይ እንፈልጋለን እና በዚህ አጋጣሚ እንዳትረሱ ሰብስክራይብ ምን አልኳችሁ? ሰብስክራይበ እንበዛለን፣ እንበዛለን። ይመቻችሁ። ተከተሉን። አሁን ጋይስ ያገኘን መሰለኝ። እስቲ ያሳያችሁ። እዛ ጋር ያለው ልጅ አያችሁ? ታደለ ግን ጋይሶች፣ እኔ ማለት ነው ዛሬ በቻልኩት አቅም ይሄ ልጅ በጣም በቃ አሁን ትክዝ ብሎ ነገር ነው እና ማሳቅ ነው ፈልጎ ማዝናናት አለ አይደል? ብቻ ይሳካልኛል ብዬ ተስፋ አድርጋለሁ አድርጋለሁኝ። ተከተሉኝ። ያረዳልችች አቤ ሰላም ነው። ሰላም። እንዴት ነህ? ስም ማን ነው? ዮሐንስ ይባላል። ዮሐንስ፣ ምን እየሰራሽ ነው እዚ ጋ? ደብሮን ቁጭ ብዬ፣ ደብሮ ነው እኔ ደብረኝ። እሺ፣ አባቴ፣ እኔ የምልህ የት ነው የምትኖረው? ጎዳና ላይ ነው። ጎዳና ላይ ነው የምትኖረው? በምን እንዴት ልትወጣ ቻልክ እስቲ አስረዳን ቀስ ብለ አስረዳን ያለውን ነገር እንዴት ልትወጣ ቻልክ ጎዳ አባቴ የተጣልተው በዛ ምክንያት ከዛ እኔ በራሴ በፍላጎቴ ልጥጪ በራሴ በፍላጎቴ ማለት ጠፍተህ ነው አዎ ጠፍቼ እናትና አባቴ የተጣሉት ለምንድን ነው አይ ዝም ብሎ ይጨቃጨቃሉ በሆነው ባልሆነ ሲጨቃጨቁ ለዛ እኔ ወጥቶ ጣፈኝ መሩክ ነው የጠፋኸው እሺ ማታ ማታ እና እንዴት ነው አዳር፣ ምናምን የት ነው የምታድረው? አይ ምናድርበት፣ ሲሚንቶ ነው። ብርድ በጣም ብርድ አለ። በጣም ሲሚንቶ ማለት ላይክ ምን አይነት ቦታ ነው? ጉድጓድ ውስጥ ነው ምና ጉድጓድ ውስጥ ምን እንተኛለን። ሰው እንዴት ነው ምግብ ምግብ የምትበሉት ምናምን፣ ምግብ የምታገኙት ምናምን ከምንድን እንደ ነው? አሰ ሰዎችን በር ምናምን ስንጠይቃቸው እየሞቱ ያባሩናል።

በእኔ አቅም ኖሮኝ አይደለም። እሺ አብ እና በእኔ አቅም ምን ባረግል ደስ ይላል ለእኔ? አረ ምንም ለማታ ለዳቦ ብር ብስጠኝ። ዳቦ ነው የምትበላው? ማታ ስንት ብር ነው የምትገዛው ዳቦ? አስር ብር ነው። እሺ፣ ለአንተ ግን ስጦታ ነበረኝ። ከዛ በፊት ምሰጥ ስጦታ ነበረኝ። አረ ችግር የለም፣ ችግር የለም። ስጦታ አምጥቼ ልኮ ነው በእኔ ወንድም ካረል ወንድ ወንድም ካየኝ። እሺ፣ እሺ

ቢር ስጦቴ እንዴት ነው? ኧረ በጣም ምርጥ! ተመችቶሻል? ይህን ልጣለው። ለሌሎቹ ጓደኞች ይሰጣቸዋል። እያያችሁ ነው አይደለ? እንደዚህ አይነት አስተዋይ ልጅ ከየትም አይገኝም። አያችሁ አይደል? እንኪ ያዡና ለሌሎች ልጆች ትሰጣቸዋለሁ። ቆይ ግን አስቀምጠው፣ እሱን አስቀምጠውና ከዛ በፊት እንዴት ነው፣ ዳንስ ትሞክራለህ? ና፣ ትሞክራለሁ፣ ላለማምድክ፣ ና ና

ደርምዳንስ እንዴት ነውጣእሳትሽንስሳትእኔ እ እኔስ እንዴት ነኝ። ዳንስ አንተም በጣም ምርጥ ነው። ተመችቶሻል? ይመችሽ። እሺ አሁን ጋይሶች ራት ሰዓት ደርሷል እና ስንት ብርልስጥክ እ አስር ብር አረ ልብሳችን ተበላ ይላል አሳይልኝ። ልብሳችን ተበልቶ ነበረ። ክስ ስንት ብር ልስጥክ ለእራት? አስር ብር ለደቦ ብቻ ይበቃኛል። አስር ብር። እሺ እንዴት ነው ዛሬ ደስ ብሎ ካል? አሁን እኔን ካገኘኝ በኋላ ደስ ብሎሃል? በጣም ደስ ብሎኛል። ማርያም በል ማርያም። ደስ ብሎሃል? ጓደኞችን ካሉ ጓደኞችን ጋብዛቸው። እሺ እና ደግሞ ሌላ ጊዜ መንገድ ላይ ሳገኘህም ካገኘው ጠራኝና ሰላም በልኝ። ከዚህ በኋላ ወንድም ነኝ። እሺ እሺ። እና ጋይሶች እያያችሁ አለ ትላንት ሰዎች የተሰሩት ስህተት በልጅ ላይ ምን ያህል ትልቅ እንትን እንደሚያመጣ እያያችሁ ነው አለ። ይሄ ቪዲዮ ትላልቅ ሰዎችን በደንብ ያስተምራል ብዬ አስባለሁኝ። እና ደግሞ ጋይሶች ይህን ነገር ሳደርግ ኖሮኝ ወይ የሆነ ደልቶኝ ምናምን አይደለም። እሺ ቢያንስ ትንሽም ቢሆን የተሻለ ነገር ከሱ ከሱ ስላችሁ በቃ ትንሽም ሆነ የተሻለ ነገር ነው ስለሆን ይህን ማረግ ገብታችሁ አለ አይደለ ሰውን ለመርዳት ሰው መሆን በቂ ነው የሚባለው ነገር እውነት ነው እና ይህ ቪዲዮ ትላልቅ ሰዎች ያስተምራችኋል ብዬ አስባለሁ ሁላችሁም ሰብስክራይብ ማድረግ እንዳትረሱ ይመቻችሁ እንወዳችኋል